አረ፣ ሄዳለው ችግር የለውም ማለት ነው። ሄዳው አትበልብኝ በእናትህ። ከፈለክሽ መኪኖቹ ገብተዋል፣ አራቱም መኪኖች። ኦኬ አራቱ ጅቡቲ ወደብ ላይ ነው ያሉት። እርሱ አራቱም መኪኖች ገብተዋል። እንኳን ደስ አሉት። ምክንያቱም የማታውቀውን ሰው እንዴት ትቀርባለሽ? ከጓደኛሽ ነው ያረገሽው? አዎ ማለት ነው እኮ። ይገርማል። ቅድም ተሳስተን እኔ እና እሱ ምን ልጁን ዛሬ እናደርጋለን ዛሬ እናደርጋለን ዛሬ

ችኛዋ ምስኪን ትመስላለች ሰላም ነው እንዴት ነሽ ሁሉ ሰላም አለን ምን ነው ብቻሽን በዝናብ አይ ለቦታው እርጥ የቱ ጋር ለቀመጥ ግራ ገባኝ። ታውቂያለሽ እናስቱ ነኝ መለከተኛ አይ ኖ ማያ መለከት ሽም ሰማን ምና ገባሽ ግን ሳይሽ አንቺሽም ብቻሽ ነሽ እኔም ብቻ አይነኝና ብቻሽን ነው በቃ የመጣሽው። ኦ ማይ ጋድ ደስ ይላል በጣም እውነት እንደዚህ አይነት ኮንፊደንስ ያላት ሴት የለችም አልተፈጠረችም። እንደዚህ በቃ በዝናብ ጫካ ውስጥ ምናምን ብቻሽን ማይ ጋድ ከዛ ጋር ይውስ ሰመጣ ብቻሽነሽ ቦቶሮም መጥፎ ነው። ለብቻ የሚኮንበት አይነት ቦታ አይደለም። ሶሪ፣ ለብቻ የሚኮንበት ቦታ አይነት አይደለም። ለዛ ብዬ ነው ቢያንስ አብሬሽ ሆኜ ገባሽ በቃ ወንድ ነኝ፣ ያው እንደምታይኝ፣ ያሉ ነገር ምንም ቢፈጠር ፕሮቴክት አደርግሻለሁ። ያዘንሽ ደግሞ መሰለኝ ሳይሽ ከዛ ጋር ሆኜ ምናምን ማንንም አልጠብቅም እኮ ብለሽኛል። ከራሴ ጋር መስማማት ፈልጋለሁ። አይምሮ ማደስ ፈልጋለሁ። አንቺ ማደስ ጥሩ ነው። ጎበዝ ነሽ። ማደስ ደስ ይላል። አይምሮ ማደስ ዝናብ እየተመጡ ግን አይምሮ አይታደስም። ዝናብ እየተመታ ግን ይሁንሽ። እኔ አልጫነሽም። ጓደኛ አመሲም ነብሰ ጡር? አመሲም እውነት ለመናገር እኔ ብዙ ዳንኩ። የስንቶር ነሽ የስንቶር? ኦ ውይ ተስፋ የለኝማ። በቃ እንደዚህ ከሆነ ሲጀመር ነው እኮ ሴቶች ችግራችሁ፣ መጥተው ያወራው ሁሉ እንትን ሊመስላችኋል። ምን ያሁን ስለ እርግዝና ላወራው ባላለሽ አለ። ምንም እኮ አላልኩም። ችግር የለውም ቆንጆ ነው። አረ ሄዳለሁ ችግር የለውም። እኔ እዚህ የመጣሁት ሚስት ፍለጋ ምናምን አይደለም፣ ለመታወቅ ለመላከፍ አይደለም። እኔም ፍቅረኛ ነበረችኝ እንግዲህ ከዚህ በፊት ከሁለት ወር በፊት እና ረፍ አርፍ አለች፣ እና እሷን የጥቁርም የለበስኩትም ለዛ ነው። አይሳቅም። እንደዚህ አይነት ነገር ላይ አይሳቅ መሰለኝ። ሞታለች እረፍት አርጋለች ነው የሚባለው፣ ሞታለች አይባልም እና የጥቁሩ የሚያደርጉት ለዛ ነው። ገባሽ? የሆነ እሳይሽ እሷን መሰልሽኝ፣ ያቀማመጥሽ ምናምን። እኔም ደብሮኝ እዚህ ቦታ ነፋስ ለመቀበል ምናምን የመጣውት እንጂ አንቺ ኦቨር አክታረክሽ በጣም እንደዚህ ፈልጌሽ ምናምን አስመሰልሽው በጣም

እሱም ወፍጮ ቤት ሄደሽ አታውቂም፣ አስፈጭተሽ አታውቂም። እህል ምናምን ማነው የሚያስፈጭልሽ? ችግር የለውም። አሁንም ቢሆን ያንን ወደ ስራዬ ገበታ ከተመለስኩኝ እንግዲህ ፈቅደውልኝ ፈጣሪ ብሎ ወደ አንፋሽነቴ ከተመለስኩኝ ያንን በእኔ ትጠይዋለሽ ማለት ነው። በቃ ጤፍ ስንዴ፣ ገብስ

መኪኖቹ ገብተዋል። አራቱም መኪኖች ኦኬ። አራቱ ጅቡቲ ወደብ ላይ ያሉት የእርሱ አራቱም መኪኖች ገብተዋል። እንኳን ደስ አሉት። ኦኬ። አይ ይሁን ደህና። የሚያስፈልግ ነገር አለ? እንዴት ነው? ምን አረግክ? ትንሽ የቀረጥ ነገር ነው ያው፣ አንድ አጠቃላይ፣ አንድ አስር ሚሊዮን ሳይጠየቁ አይቀሩም ትንሽ መኪኖቹ ውድ ውድ ስለሆኑ። አሀ፣ አሀ፣ አሀ። አንድ አስር ሚሊዮን ብር ቀረጥ ያስፈልጋል። ያው በተለመደው አካውንት ይላኩልኝና አሁን ይጽፉልኛል። መልካም። ወይ ወይ በቃ ቼኩ ይሻላል። አካውንት እንኳን ማረግ የምችል አይመስልኝም። ያንን ሁሉ በቼክ እናስተካክላለን። አዎ ስለሆነ እስቲ ዳኒ አንተ ተወጣው፣ ብቻ በምትወጣበት እንትን አርገህ። ታዲያ አንተ ምን ትሰራለህ እስካሁን? ይሄ ለኔ ይደወላል እንዴ? ይሄ የሶስት ወር ምን አገባኝ ዳኒ፣ እኔ የሶስት ወር ምን አገባኝ እኮ። እንትን ኮንቴነሮቹም። እሺ፣ እሺ። በቃ ችግር የለውም። መልካም አዲስ ነገር የለም። ሌላ በቃ አዎ፣ ከፍለ ከተማ የሚጨራረስ ጉዳይ አለ። ያው ዳንዬ፣ ችግር አሁን ከሰው ጋር ስለሆንኩ ነው በቃ ለድርጅት የሚሆኑት ኦፍ ሮዶቹን እ እ ችግር የለውም። ገንዘብ ላይ አንጨናነቅም አንቅም። ዳንያ ዋናው በቤተሰብ አዩነት ስሜት ተሳስቦ መስራት ነው። እና እስቲ እስ ተገናኝተን እናወራለን። ዳንያ አሁን ከሰው ጋር ነኝ፣ አንዴ ልደውልልህ መልካም። እሺ፣ መጋዘን ነው ያልከው ዳሼ ይለኛልና፣ መጋዘን መጋዘን? አዎ፣ መጋዘን አለ። ግን የወፍጮ ቤት መጋዘን እህሎች ምናምን ምናስቀምጥበት ነው። ያው እንዳልኩሽ እኔ አንፋሽ ያቡ አንፋሹ ሳይሆን ወፍጮ ቤቶች አሉኝ። ወፍጮ ቤቶች? አዎ። ግን ጥሩ አይደለም። አሁን እነዚህ አለኝ ብዬ አላውራም። አሁን አለኝ የሚባል አይደለም አሁን

ያው እንዳልኩሽ እንግዲህ የፍቅር እጮኛዬን እንካ ጧት አመት ሆነኝ ኦልሞስት፣ እና ምን ይደረጋል እንግዲህ። አሁን እዚህም የመጣውት ለዛ ነበር፣ ከሷ ጋር ነበር እዚያ ከአይ የምንቀመጥ የነበረው ምናምን እና አይዞህ፣ አይዞህ፣ ችግር የለውም፣ ችግር የለውም፣ ያልፋል። ያል ሁሉም ነገር ያል ሳምር ይበጣ ማል ፍል ይሄም ጊዜ ያልፋል። ገብቶሻ። አንቺ ምንድነው ግን እምትሰሪው ስራ ግን? እስኪ መጠየቅ ለከ እንትን ካልብ ኦኬ፣ መስተንግዶ ጥሩ ነው። እሱ አሁን በዚህ ኑሮ ውድነት ላይ ምናምን ክብድ ነው ለአንተ ፈልጊው ነው ፍሪ ሰዓት። ኦኬ፣ እንደፈለግሽ የተንቀሳቀሱ ለመሥራው ማለት ቤት ከሙሉ ብዬ ማለት ከጓደኞቼ ጋራ ተወጅ ያለሽ መፍታታቱ ምናምን ቺል ማድረጉ ምናምን ይመችሻል ማለት ነው። ያ ግን አይ ገንዘብ መያዝ አለብሽ። አሁን የተሻለ እስቲ እንፈልግልሻለን። አሁን ሴልስ ምናምን ነገር የምትሞክሪ ከሆነ የመኪኖቹ ድርጅቶች መሸጥ ምናምን ቆመናሽ እንደሆነ በጣም ነው ደስ የሚለው። በጣም እውነት ትልቅ እድል ነው ይሄ ለእኔ ትልቅ እድል ነው። ፈጣሪ እንደው እዚህ ቦታ ላይ ነው በፊት ፍቅረኛ ታይም እናሳልፈው፣ አሁን ደግሞ እዚህ ጋር አሪፍ እንትን የመጣልኝ ፈጣሪ ምልክት የሰጠኝ ይመስለኛል። እና እና ምን ታስቢያለሽ ያለ ታዲያ አንቺ፣ አሁን ስራ የመቀየር ደግሞ፣ ዛው ስንት ነው የሚከፈልሽ አሁን? በስማም ሶስት ቲፑ ግን ቆንጆ ነው ይባላል። መልካም። ስለዚህ እንደነሽ አሁን እንትንሽ ቆንጆ ነው፣ ንግግር ከህሎቶች አሪፍ ስለሆነ አሁን ጀስት ለመጀመሪያ ያህል በሳምንት 10 ሺህ አድርገን እንጀምራለን። በሳምንት 10 ሺህ አድርገን ታገኙ ደስ ብሎኛል። በዛ ላይ ወጥ ከሳሎሽ በጣም ታ እየተቀራረብን ፍቅር ይመጣል ብዬሽ አስባለሁ። አይ አይ ይሄ በጣም ነው ደስ ያለኝ፣ እውነት ግን በጣም ነው የማመሰግነው። ያለውን ነገር ሳይደብረሽ አሁን እኔ

ከባድ ነዋ። አሁን ለእኔ ምልሽ፣ በዚህ ስንት ጊዜ ሆናችሁ ከጓደኛሽ ጋር? ኖርማል ጓደኛ ልልኩ? ፍቅረኛ አይደለም ግን የሆነ እንትን በመጠጥ ምናምን እንትን ያለ ነው ነው እያሰብሽ ነበር አሰቡ ነበረሽ ላስወጣው ላስወጣው ላስወረደው የሚለውን ነገር። ስለዚህ አሁን ወሰንሽ ማለት ነው ለማስወጣሽ እ እኔ ባልደግፍም ይሄን እንትን ነብስ ማውረድ ምናምን ጽንሰ ማውረድ በጣም በፈጣሪ የተከለከለ ነገር ቢሆንም አንቺ ይኸው ነገር ብትሆኝብኝ ደግሞ አሁን ይሄ ነገር ቢሆን ሲ ሲሆን እንደዛ ብለህማ ታሰራራ አረ አሁን እዚህ ማራቶን በፍላጎትሽ ምን ፍላጎትሽ ከሆነ ይህን ማድረግ ኢትስ ኦኬ እኔ የመወሰን መብት የለኝም። የአንቺ እና የጓደኛሽ መብት ነው ይሄ። ተነጋግራችሁ ተወሰነ አላችሁ። አያቅም ነፍሰ ጡር እንደሆንሽ? አዎ በስ ከፈልኩ እኮ። ስለዚህ አሁን እንደምታስወርጭውም አያቅም ማለት ነው። ብንነግሪውስ? ግን ብንነግረው አያሳዝንሽም ወይ ምናምን እ ስታስቢ አሁን፣ ወንድ ልጅ ስለሆንኩ አስባለሁ እኔም የምና ይከብደዋል ያለውን ነገር ነግረሽው፣ አሁን ከኔ ጋርም ስንጀምር ገባሽ? የልጁ መውረድ ብቻ ሳይሆን ከእሱ ጋር ያላችሁ ነገር ካልቆመ፣ አዎ። በምን አውቃለሁ? አስበው። ጋኔ መጎዳት አልፈልግም። ድንገት አይቻት ነው። አስበው። ድንገት አይቻት ነው። ከዛ ነበር ቅድም የመጣሁ። አዎ። በጣም በጣም ቅድም ዞር በል እያልኩ እምቢ ብለሃል። እሺ እሺ። ግን ግን አልተፈጠረም ብለህ አስበው አስበው። ችግር የለውም በጣም ግን ደስ ብሎሻል። ኤክሳይትድ ሆንሽ። አሁን ልጅ የምታስውጭ ሳይሆን የሆነ ገቢ የምታስገቢ ነው ይመስለው። ብዙ አረበሸሽም፣ እንዴት እሱም ትንሽ አሁን ከኔ ጋር የሚሆነ ነገር ልጅ ምናምን ቢፈጠር ወደፊት እኮ በዚሁ በቀላሉ ዳውን ልትይ ነው ማለት ነው ሳምርዬ። በቃ ችግር የለውም

ቤተሰቡ ደግሞ ይደብራቸዋል ሲሰሙ። ልጅ ስንት ነገር አለ እባክሽ። እሺ ይሁን በቃ ችግር የለውም። እኔ እስማማለሁ፣ ግን አብረን ሄደን ማድረግ ይቻላል። እኔ የማውቃቸው ባለሙያዎችም ስላሉ እኔም ሕክምና ባለሙያ ስለሆንኩኝ ያን ነገር ማስተካከል እንችላለን። ባይዘወይ ባይዘወይ እንትን ሐኪምም ነኝ ኢንቨስተርነቱ በኋላ የመጣ ነው እንጂ መጀመሪያ በውጭ ሀገር ነው በሕክምና ተመርቄ የመጣሁት። ስዊዘርላንድ ነው የተማርኩት ያው

ቤት ትገቢያለሽ እንዴ ዛሬ? ካንተ ጋር ባድረስ አይመስልም ካንተ ጋር ቡና ካንተ ጋር እንቻላለን። ቤት ምናምን ምንም አይሉም፣ ችግር የለውም። እንላቸዋለን መሰለህ። ጓደኛዬ ልደት አለባት፣ ከዛ ጓደኛዬ ጋር ሄጄ በቃ ብቻ ልደቷን አከብራለሁ። ችግር የለውም። እሺ፣ ችግር የለውም። ስለዚህ ጠዋት ቁርስ ፈርተን ልንለያይ ነው ማለት ቆንጆ ቁርስ ቆንጆ ራት እናደርጋለን ስለዚህ ነገ ይሁና የሆስፒታል ቀጠሯችን ነገ እናድርገውና ስለዚህ ነገ ከልጁ ጋርም ያለሽን ነገር ደውለሽ ተጨረሻ ያለሽ ትደውለት እና ማለት ነው በቃ ከዚህ በኋላ አልፈልግም እንደዚያ አግኝቻለሁ ነው የሚለውን ነገር አይ መቆም በቃ አልፈልግም ቢሆንም አልፈልግም ከሱ ጋር ያለው ነገር መቆም አለበት የሚጎተት ነገር መኖር የለበትም ተሳቢ ነገር አልፈልግም እኔ ገባሽ ከቆረጥን እዚህ ጋር ቆረጥን ዚህ ጋር ፓስት ላይፍ አልፈልግም አንቺ ጋር ማያስፈልግም ደስተኛ ሆነን ኑሯችንን እንድንል። እንደውም ለምን ግን እዚህ ጋር አናደርገውም? ፕሮግራማችን ራሱ አንቺ በጣም በቃ እዚህ ጋር የተዋውቅንበት ቦታ ነው፣ ምናምን እኔም ብር እንደዚህ ምናምን ዛሬ እናደርጋለን። ዛሬ ክለብ እንገባለን፣ ተወጂ ያለሽ እንደዛ ነገር ይመችሻል፣ መወር ምናምን ወደን ተስማምተናል። በጣም ደስ ብሎኛል ሳምሪዬ። ግን ከዛ በፊት ስራው መስፈርቶች አሉት። አሁን ለምሳሌ ሴልስ ስትሆኝ ቆመች ነው የምትንቀሳቀሽ ግቢ ውስጥ ምናምን ነገር ብዙ ሀብታሞች ይበጣሉ። በጣም ዝም ብሎ መኪና ቪትስ ምናምን አይደለም፣ እኛም ቢ ዋይ ዲ ምናምን አይደለም። ትላልቅ መኪኖችን የምናስመጣው አዳዲስ፣ አሁን ከመንግስት ጋር በመተባበር ስለዚህ ትላልቅ ባለሀብት ስለሚመጡ ቁመናሽ ምናምን በደንብ ገባሽ። ተወዳዳሪ ሌለ፣ በቃ አቻ የሌለው መሆን አለበት። ስለዚህ ማንንም አይወዳደርም። እንዴት ነው የሚያው ስፖርት ሰራለሽ ምናምን ነው። አንቺ ዩኒክ ነው፣ ዩኒክ ነው ደስ የሚለው። ጨዋ ያሳደገሽ ነሽ። የቦሌ ልጅ ነሽ፣ ገባሽ ነገሮችን ትረጃለሽ ምናምን። ግን ከምንም በላይ ማለት ነው መረጋጋት ጥሩ ነው። ረጋ እኮ ያልኩኝ ይለኛል ረጋ። አይ እኔ አሁን እየደነገጥኩ መጣው ገባሽ። እኔን ልትወስጂኝ መሰለኝ የሆነ ቦታ ምናምን እና በጣም እንትን። መጀመሪያ መረጋጋት አለብን። ጥሩ ኩን አሁን ተመቻችተናል ምናምን። ግን ወስደሽ የሆነ ነገር ልታረገኝ የቸኮርሽ ነው የሚመስለው። ሌላው ደግሞ እንግዲህ ቅድም ስመጣ እንዴት ነበር ያንቋሸሽኝ? የውፍጮ ቤት ሰራተኛ ነኝ ነበር አይ፣ ያለውን ነገር እኮ ነው የኔ ቆንጃው፣ የምልሽ ስለተሰማኝ ነው። ቅድም እዚህ ይሄን ኤክስፐሪመንት፣ እንሰራለን፣ ሶሻል ኤክስፐሪመንቶችን እንሰራለን። ጥቅመኛ ሴቶች ምናምን ነገር ጥቅመኛ ሴቶች ምናምን ማወጣት አለ አይደል? ቴስት ማድረግ በብር ትታለላለች። ውይ ቺ ሉጽ ነች የሚሉትን ነገር ከታባየህ በአንድ መኪና

ካሜራ ምናምን አለ ድምጽ መቅጃ ምናምን አለ እና እስካሁን የነበረው ነገር የተቀረጸ ነው በካሜራ አጥፋልኝ አጥፋልኝ አጥፋልኝ ነገር ያላሳልኝ እሺ እሺ እሺ ይጠፋል ማለት ነው ሰው ይመጣል እንዴ ይሁንልሽ በአንድ ቪኤት ኩላ ለትንሽ ነገር ብለሽ እኮ ጽንስ ለማጨናገፍ የተጋሽ እሺ ቁጭ በይ እና ተረጋግኝ ያምሻል ግፊትሽ ከፍ ይላል ስኳርሽ ዝቅ ይላል ምናምን ቁጭ በይ ነይ ይኸውልሽ አንተማ ስለሆንክ ነው ሰሌን የቤት የምታጣረው ያ ብስራ እኔ እኮ እንደምን አልሽኝ ቤት ልደር ካንተ ጋር ውጪ ልደር አላልሽኝም በምን በአንድ ቀን በደቂቃዎች ስህተት ከዛ ደግሞ አሁን ልደውል እንፋታ ልበለውም አልሽኝ ቦይ ፍሬንድሽን እና የሁሉ ነገሮች አግባብ ነው ወይ አገባኝም እኮ ግን፣ ተረጋጊ። እሺ ያለ በቃ ለማንኛውም ነገሮች እናስተካክላለን። አሁን ጣፋ ማለት አስተካክል ማለት አይደለ ማለት አይደለ። ስለዚህ ተረጋጊና ማት አሁን ቪዲዮ ነው ራሱን እያነሳ አሪፍ ነው። በቃ እሺ፣ በቃ ዋናው የአንቺ መለውጥ መቻል ነው። እዚህ ጋ በቃ ነው፣ ተረጋጊ በቃ እሺ። ዋናው ነይ ግን ከስተተሽ ተማርሽ ወይ ነው አሁን

አእ አልደርሰውም አሁን ወደሱ ብትሄጅ አይሻልምስለዚህ አሁን ቪዲዮሽን ተስማምተን አልነቀዋለም ማለት ነው። በቃ ስለዚህ አሁን ትችያለሽ፣ እኛም መጨረስ ነው። አሁን ሚያሚያው ቤት የሚሰማሽ የለም። በየቀኑ እምትደበደብበት ን ምንም ምክንያት የለኝም። ምንድነን ነው የምንስማማው? አሁን እኮ አልሽኝ እኮ እስከ መማታት ድረስ ምናምን አሁን አንቺ ደውለሽ ይቅርታ ምናምን መጠየቅ አለብሽ። ልጁን እሱ እንዳይሰማ እንዳይለቀት ተፈለግሽ መስተካከል አለብሽ፣ በቃ ይሄ ነገር መታረም አለብሽ። በቃ በትንሽ ነገር ልጅም እስከ ማስወረድ ል በገንዘብ አንቺ የገንዘብ ፍለጋ በእናትህ ጭንቅላት እንገኛተሙ ስለዚህ ተስማምተናል ማለት ነው። አን እንለቀዋለን። ፊትሽ እየታየ ነው የምንለቀው። እንደዚህ ከሆነ አሁንም ጭራሽ እኮ አንቺ ነሽ ጉልበተኛ ይሆንሽው ዜጋ እኔ ጥፋተኛ ያረግሽ። ስለዚህ መታረሚ ያንቺ ፋንታ ነው። ካሁን በኋላ ነገሮችን ንስሓ ገብተሽ ምናምን መቀጠል ያለብሽ ውዴ። ስለዚህ ላስወጣሽ በር ድረስ አይ፣ ልሸኝሽ በቃ። አሁን እዚህ ድረስ መተሻለሁ። ኦሬዲ ምናምን ተናደሻል። መንገድ ላይ ጥሩ ላይ ሆን ይችላል። እንትላለ እንዴ፣ ከምን እሺ፣ በቃ። ይሄ እንግዲህ ይህን ይመስል ነበረ የእስካሁኑ ፕሮግራማችን ስለተከታተላችሁ እናመሰግናለን። መሰግናለን። እንግዲህ በጣም አሳዝናኛለች፣ አናዳኛለች። እስኪ የእናንተን አመለካከት ደግሞ ኮመንት ስራ አስቀምጡልን። ለማንኛውም እስኪ ሁላችሁን ከጎናችን በመሆን እንድትደግፉን ጠይቃለን። እናመሰግናለን።